ሰላም ውድ ቤተሰቦች እንኳን ወደ ጤናና ህይወት ቻናላችን በሰላም መጡ። እኔ ዶክተር ቤቴል የሚባላለው። ዛሬ በእርግዝና ጊዜ የሚከሰት የደም መፍሰስ ምን ምን ምክንያቶች ሊያስከትሉ እንደሚችሉ ያለውን አደጋ እና ህክምናዎችን በዝርዝር አስፈላጊ የሆኑ መረጃዎችን እናጋራችኋለን። በመጀመሪያ የምናየው ኢምፕላንቴሽን ብሊዲንግ የምንለው ሲሆን ጽንሱ በማህፀን ግርግዳ ላይ በሚጣበቅበት ጊዜ ትንሽ የደም መፍሰስ ምልክት ይታያል። ይሄም ጠብጠብ የሚል በይዘቱ አነስ ያለ ደም ሲሆን ህመም የሌለው ደም መፍሰስ ነው። ይሄኛውም ፊዚዮሎጂክ የምንለው ወይም ደግሞ ተፈጥሯዊ ስለሆነ ምንም አይነት የህክምና እርዳታ አይፈልግም እና ወር አበባን የመሰለ ትንሽዬ ጠብጠብ የሚል እርግዝና ከተፈጠረ ከ10 ከ14 ቀናት በኋላ የሚፈጠር ደም መፍሰስ ነው። ሁለተኛው የደም መፍሰስ የሚፈጠረው በማፀን መጨንገፍ ወይም መፍረስ ቦርሽን የምንለው ወይ ደግሞ ሚስካሬጅ የምንለው ሲሆን ይሄኛውም እርግዝና በራሱ ጊዜ ከ20 ሳምንት በፊት በሚቋረጥበት ጊዜ ማለት ነው። በተያያዥነት ከደም መፍሰስ በተጨማሪ ከፍተኛ የሆነ የሆድ ህመም ከደም መፍሰስ ጋር ተያይዞ ይኖራል። ይህም ከእምብርት በታች ባለው የሆዳችን ክፍል ከፍተኛ የሆነ የሆድ ቁርጠት አይነት ስሜቶች ይኖራሉ። ደም መፍሰሱም ከፍተኛ ከሆነም የማዞር ስሜት፣ የመጣል ስሜት ተያይዞ ሊመጣ ይችላል ማለት ነው። በሶስተኛ ደረጃ ለት የሞላር እርግዝና የሚባለው ማለትም ጨቅላ ህፃን የሌለበት እርግዝና ማለት ነው። አብኖርማል የሆነ የፕላሴንታ ወይም የእንግዴ ልጅ አስተዳደግ በሚኖርበት ጊዜ ከፍተኛ የሆነ የደም መፍሰስ ጠቆር የሚል ቡናማ ወይ ደግሞ ቀይ የሆነ የደም መፍሰስ ሊኖር ይችላል ማለት ነው። ከዚህ በፊት ምልክቶቹ ምን ልናይ እንችላለን? ከኖርማል እርግዝና በተለየ መንገድ በፍጥነት የሚያድግ ሆድ ሊኖር ይችላል ማለት ነው። ከዛም የተጋነነ ሞርኒንግ ሲክነስ ወይም የምንለው ጠዋት ጠዋት ላይ የማቃር የማስመለስ ስሜቶቹ ከኖርማል እርግዝና በባሰ ልናይ እንችላለን። ከዚህ ጋር ተያይዞ የደም መፍሰስ ሊኖር ይችላል ማለት ነው። የዚህ እርግዝና አደጋው ምንድን ነው? የፕላሴንታ ካንሰር የምንለው ወይ ኮሪዮ ካርሲኖማ የምንለውን ሊያመጣ ስለሚችል ህክምና ቦታ ላይ ሄደን ሞላር ፕሬግናንሲ ነው ከተባልን በኋላ በተከታታይነት ህክምና ማድረግና ኤች ሲ ጂ የሚባለውን ምርመራ እያደረግን ይህንን መከታተል አለብን ማለት ነው። አራተኛው የደም መፍሰስ ምክንያት ከማህፀን ውጪ ያለ እርግዝና ማለት ነው። ይህም እርግዝና በማህፀን ውስጥ ሳይሆን ወይ ደግሞ በማህፀን ቱቦ ወይ በሆድቃ ላይ ከጉበት ጋር ተጣብቆ ብቻ በቦታው ያልሆነ እርግዝና ማለት ነው። ይህም ከፍተኛ የሆነ የሆድ ህመም፣ የወገብ ህመም አብሮት ይኖራል እና ትንሽም የደም መፍሰስ አብሮት ሊኖር ይችላል። የዚህ አይነት እርግዝና አደጋው ምንድን ነው? የቱቦ መቀደድ ወይ ደግሞ ራፕቸር የማድረግ ቴንደንሲ ስለሚኖረው ከፍተኛ የሆነ አደጋ በህይወት ላይ ሊያስከስት ይችላል እስከ ሞት ድረስ በጊዜ ታይቶ ካልታከመ ሊያስከስት ይችላል። ስለዚህ ምንም አይነት እንደዚህ አይነት ምልክቶችን በምታዩበት ጊዜ ቶሎ ብላችሁ ወደ ህክምና ስፍራ በመሄድ መታከም በጣም አስፈላጊ ጊዜ አስፈላጊ ነገር ነው ማለት ነው። ሌላኛው ምክንያት በእርግዝና ጊዜ የማህፀን ደም መፍሰስ ሊያመጣ የሚችለው በህክምና ተርም አንቲፓርተም ሄሞሬጅ የምንለው ወይ ደግሞ ከእርግዝና ከተፈጠረ ከ24 ሳምንት በኋላ የሚኖር የደም መፍሰስ ሲሆን ይሄኛውም ፕላሴንታ ፕሪቪያ የምንለው ወይ ደግሞ የእንግዲህ ልጁ ከመቀመጥ ካለበት ቦታ አልፎ የታችኛው የማፀን ክፍል ላይ ሲጣበቅ የሃያ አራት ሳምንት በኋላ እርግዝና ከተፈጠረ ደም መፍሰስ ሊኖር ይችላል። ይሄም የሚሆነው የታችኛው የማፀን ክፍል እርግዝናው እየገፋ በሚሄድበት ጊዜ የመወጠር የመስፋት እድሎች ስለሚኖሩ ይሄ ደግሞ ፕላሴንታውን የመወጠር ስለሚኖር ያኔ የደም መፍሰስ ሊኖር ይችላል። ይሄኛውም ከፍተኛ የሆነ የደም መፍሰስ ይኖራል፣ ማዞር፣ ህይወት እስከ ማጣት ድረስ ሊደርስ ይችላል። የዚህ የደም መፍሰስ ልዩነቱ ምንም አይነት ህመም የሌለው የደም መፍሰስ ነው ማለት ነው። ከዚህ በተጨማሪም ሊያመጣቸው የሚችሉ አደጋዎች የህፃኑን የፅንሱን እድገት ሊያጨነግፈው ይችላል ማለት አዩጂአር የምንለው ወይ በጊዜው ፅንሱ እንዳያድግ ከኪሎ ያነሰ ልጅ እንዲወለድ ሊያደርግ ይችላል። አልፎም አልፎም በጣም ብዙ ደም ከፈሰሰ የእናት የደም ማነስ ማዞር እስከ ሞትም ድረስ ሊያደርስ ይችላል ማለት ነው። ሌላኛው ምክንያት የፕላሴንታ መቀደድ ማለትም አብራፕሾ ፕላሴንታ የምንለው ከማህፀን ግርግዳ ላይ ከጊዜው በፊት የሆነ መለያየት በሚኖርበት ጊዜ ከፍተኛ የሆነ የሆድ ህመም አያይዞት ያለ የደም መፍሰስ ሊኖር ይችላል ማለት ነው። ይሄኛውም አደጋው ምንድን ነው? የደም መርጋት በእናትየው ላይ ሊኖር ይችላል። ይሄ የተለያየው የፕላሴንታ ደም ሙሉ ለሙሉ ወደ ውጭ ማይወጣ ከሆነ እዛው ላይ ረግቶ የሚቀር ከሆነ ዲአይሲ የምንለው ወይም የደም መርጋት ችግር በእናትየው ላይ ሊያመጣ ይችላል። በተጨማሪም በጽንሱ ላይ የኦክስጅን እጥረት በማምጣት ልጅ እድገት ቅድም እንዳልነው ከኪሎ ያነሰ ልጅ እንዲወለድ አልፎም ተርፎም ግፋ ካለ ከባሰ የጽንስ ህይወት ማለፍ ሊኖር ይችላል ማለት ነው። ከዚህ በተጨማሪ ሌሎች ምክንያቶች ሊኖሩ ይችላሉ። የማህፀን አካባቢ ያሉ አካላቶች ቁስለት ወይ ደግሞ የማህፀን መቀደድ ሌላም ደግሞ የደም መፍሰስ ችግሮች ተያያዥነት የጤና እክሎች ካሉ እነዚህ ሁሉ ምክንያቶች በእርግዝና ጊዜ የደም መፍሰስ እንዲኖር ሊያደርግ ይችላሉ። ስለዚህ እነዚህ እስካሁን ያልኳቸው ምልክቶች በጣም አደገኛና እናትንም ልጅንም ወደ ሞት ሊያደርሱ የሚችሉ ስለሆነ ማንኛውም የደም መፍሰስ ካያችሁ ወዲያውኑ ወደ ሆስፒታል እንድትሄዱ እናም ደግሞ በጊዜ የሆነ የእርግዝና ክትትል እንድትጀምሩ እርጉዝ መሆናችሁን ባወቃችሁበት ጊዜ ቶሎ ብሎ የእርግዝና ክትትል በመጀመር ከባድ የሆነ እንጥፋት መትረፍ ይቻላል እና በጊዜ የተደረገ ምርመራና ህክምና የእናትና የጨቅላ ህጻንን ህይወት ይጠብቃል። ላለው ስለሰማችሁን ያመሰግናለሁ። ሌሎች ጥያቄዎች ካሏችሁ በኮሜንት ሴክሽን ላይ ጻፉልኝ፣ እየመለስኩ ቪዲዮ ሰራላችኋለሁ። ቴንክ ዩ